እንደምን ቆያችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የእለቱን ዜናዎች ይዘን ቀርበናል። ከመላይ ስቱዲዮ እና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረሱ ዮሐና መኮንን አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው ዜና አልፋለሁ። በኢትዮጵያ በሽታን ከመከላከል ባሻገር አክሞ የማዳን ተግባር ተጠናክሮ መቀጠል አለበት ሲሉ የፌዴሪ ፕሬዚደንት ታያዝ ቀሰላሴ ገለጹ። የጤና ሚኒስቴር ዲጂታል የሕክምና አገልግሎትን የሚያቀላጥፍ ጤንነት የተሰኘ የሞባይል መተግበሪያ ያስተዋውቋል። ረህመት አደም ተጨማሪ አላት። የጤና ሚኒስቴር ባካሄደው ኤግዚቢሽን ጤንነቴ የተሰኘ መተግበሪያ አስተዋውቋል። የጤና ሚኒስትር ዶክተር መቅደስ ዳባ እንደተናገሩት ጤንነቴ የተሰኘው የሞባይል መተግበሪያ የጤና አገልግሎትን የሚያለቅ ከመሆኑ ባሻገር የመድኃኒት አስተዳደር ስርዓትን በማዘመን የመድኃኒት ስርጭትና አቅርቦትን ተደራሽ ለማድረግ ያስችላል። በመድኃኒት አቅርቦት አጠቃቀም ዙሪያ የሚዘጋጁ ዝግጅቶችን፣ ችግሮችንም ከህብረተሰባችን ከማቀልጠፍና ከማድረስ አንጻር ትልቅ ድርሻ እንደሚኖረው ይታመናል። በተጨማሪም ይህ መተግበሪያ ፋርማሲዎቻችን የመድኃኒት አስተዳደር ስርዓታቸውን የማዘመን ከፍተኛ አስተዋጽኦ ይሰጣል። በመቀጣይም ከዚሁ ዲጂታል መተግበሪያ ጋር የክፍያ ስርዓቶችን በሙሉ የማስተሳሰር በጀመርንባቸው ቦታዎች ላይ በተለይም ደግሞ በአዲስ አበባ ከተማ ክብር ጋና ከሌሎች ባለድርሻ አካላቶች በሰራ ነው ስራ ብዙ ተቋማትን ወደዚህ ማስገባት ችለናል። ኢትዮጵያ በሽታን ከመከላከል ባለፈ አክሞ ማዳን የሚል መርህ ይዛ እየሰራች ነው ያሉት የሚኒስትሪ ፕሬዚዳንት ታዬ አጽቀ ስላሴ የዲጂታል ሕክምና አገልግሎትን ለማቀላጠፍ የሚያስችል መሆኑን ተናግረዋል። የህዝብ አገልግሎትን ለማዘመን በ2025 የዲጂታል ኢትዮጵያ ስትራቴጂ ትል መመሰረት መልካም ውጤቶች የተመዘገቡ ሲሆን በቀጣይም በ2030 ዲጂታል ስትራቴጂ ትችን ወዳለ ደረጃ ለማህበረሰባችን የቀረበና እንግልትን የሚቀንስ የአገልግሎት ስርዓት ለመዘርጋት እንዲሁም ሁሉም አገልግሎቶች በአንድ ዲጂታል ማዕከል ለመስጠት የተጀመሩ ስራዎች ተጠናክረውና ተስፋፍተው የሚቀጥሉ ይሆናል። የአገልግሎት አሰጣጥ አቅማችን ከፍ ባለ ቴክኖሎጂ በማደራጀት በመረጃ ላይ የተመሰረተ አፈጻጸምን በማጎልበት የመረጃ ሀብታችንን የምን ገነባ እንዲሁም ደግሞ የመረጃ ባለቤትነታችንን የምናረጋግጥ ይሆናል። የሚመለከታቸው አካላት የዲጂታል ጤና መተግበሪያዎችን በማቅረብ ህብረተሰቡን በተሻለ እንዲያገለግሉም ፕሬዝዳንቱ ጥሪ አቅርበዋል። ለጤናው ዘርፍ አመራሮች፣ የሕክምና ባለሙያዎች፣ ሰራተኞች እና በግሉ የጤና ዘርፍ የተሰማሩ ባለሀብቶች እንዲሁም ላጋር ድርጅቶች ምስጋናዬን እያቀረብኩ የዲጂታል ጤና መተግበሪያዎችን በመጠቀም ህሙማንን በመፈወስ እና የሰው ህይወትን በመታደግ ውጤታማነታችሁን አጠናክራችሁ እንድትቀጥሉ አደራላለሁ። መንግስት ይህ ራዕይ እውን እንዲሆን አስፈላጊውን መሰረተ ልማት መዘርጋቱን አጠናክሮ የሚቀጥል ይሆናል። የኢትዮጵያ ወዳጆችና አጋሮችም ከኢትዮጵያ ህዝብ ጎን በመቆም የዚህ ስኬት አጋር እንድትሆኑ ጥሬን አቀርባለሁ። በዲጂታል ቴክኖሎጂ የታገዘች ጤናማ፣ ፍትሐዊ፣ የበለፀገች ኢትዮጵያን እውን ለማድረግ እንትጋ፣ አብረን እንራመድ። አመሰግናለሁ። የጤና ሚኒስቴር ጤንነት የተሰኘ ሞባይል መተግበሪያን ሲያስተዋውቅ በ633 የስልክ ጥሪ ለበጎ የተሰኘ የአምቡላንስ አገልግሎትንም በአዲስ አበባ 8 ክፍለ ከተሞች አስጀምሯል። በ952 ይሰጥ የነበረውን ነፃ የስልክ የጤና አገልግሎት በማዘመን እየሰራም ይገኛል። የተመጣጠነ ምግብ በመውሰድ የስርዓተ ምግብ አጠቃቀምን ማሳደግ እንደሚገባ ምክር ሀሳብ ይሰጣል። በዚህ ረገድ የአማራ ግብርና ምርምር ኢንስቲትዩት በስሩ ባሉት ማዕከላት ላይ የሰብል ምርምር በማድረግ የምግብ ይዘታቸውን ለማበልፀግ እየሰራ ሆኖ ብሏል። ለአርሶ አደሩ የተሻሻሉ የሰብል ዘሮችን ተደራሽ ማድረግ የኢንስቲትዩቱ ዋና ትኩረት መሆኑም ተጠቅሟል። ብርቱካን ማሞ ተጨማሪውን ይዛለች።

የምንገኘው ወይዘሮ ፀሀይ ነገሰ ቤት ነው። እዚህ ቤት አዲስ ልምድ እናገኛለን። እሱም ምንድነው በንጥረ ነገር የበለጸጉ ምግቦችን ለቤተሰቦቿ በመመገብ ነው የምትታወቀው። ይህን ልምድ ከየት እንዳመጣችሁ እየጠየቅናት ቆይታ እናደርጋለን። ይህንን ልምድ ከየት ነው ያመጣችሁ? ያው እኔም ከእኔም ካመጡኝ ቤተሰቦቼ የምንመገብ የነበረው እንደዚህ አይነት ምግብ ነው። ኖርማል ተፈጥሮ የሆኑ ምግቦችን ነው ስንመገብ የነበር ነው እና ያንኑን ያመጣት። አዲስ ነገር አላመጣውኝ። ተፈጥሯዊ የሆነ ነገር የጣዕም ምላስ ላይ ጣዕም ያለመኖር አደል ችግራችን። ያቁልት ልት ያለውን ብዙ ጊዜ የምንመገበው ግን ስንቀምሰው ይሄንን ስንቀምሰው ግን በጣም ቴስቲ ነው። እኛ ስለለመድ ነው ኮን አላቅ ይህንን መመገብ መቻል እንደ ልምድ ለልጆችም እንዲ ለምዶት ማድረግ መቻል ከባዱ ይመስለኛል። እንዴት ለመዱ ከታች ገና እድግ ሲሉ ምግብ መገብ ሲጀምሩ ምና ስለምዳቸው እንደዚህ አይነት ቴክስ አሁን ይሄንን ማድቀቅ እኮ ነው ለእነሱ ደግሞ እንዳይከብዳቸው፣ ይሄንም በእነሱ እድሜ ልክ በእነሱ ጣም ማስለምን ነው። ለመዱት የለመዱትን ማሳደግ በጣም ቀላል ነው። ለአሰራር በጣም ቀላል ስናያቸው ለአይን ምግብ መሆን የሚችሉ ሲቀመሱ ደግሞ የተለየ ጣዕም ያላቸው ናቸውና እነዚህን ምግቦች ቤት ውስጥ ማዘጋጀት ለቤተሰብ መመገብ ምን አይነት ጠቀሜታ እንዳለው ከወይዘሮ ፀሐይ ቤት ገብተን የተረዳነው ነው። ከልብና ሚሰግናል። የአማራ ግብርና ምርምር ኢንስቲትዩት በስሩ ባሉት ማዕከላት አማካኝነት የምግብ ስርዓታቸው ወይም ደግሞ የንጥረ ነገራቸው ከፍ ያሉ ሰብል እንዲሁም የእንስሳት ውጤቶች ላይ ምርምሮች እየተደረጉ ይገኛሉ። ይህም በገበታችን ላይ እንድናየው ሰዎች ያንን ምግብ ተመግበው በቂ ንጥረ ነገር እንዲያገኙ ያግዛቸዋል ብለውናል። ዶክተር አደባባይ ከበደ በኢንስቲትዩቱ የስርዓተ ምግብ ማጠናከሪያ ፕሮግራም ኃላፊ ናቸው። እንግዲህ ምግብ ሲባል ሁሉም በሁሉ ድጋፍ እዚህ ማባዛት የምናየው ኃይል ሰጪ ነው። ስለዚህ አንዱ የምግብ ስርዓታችን አንዱ አካል ነው ማለት ነው። ሌሎች ደግሞ እንደ ሀሪኮት ቢን ደግሞ አኩሪያተር እንደ ቦለቄ የመሳሰሉት ደግሞ ከገንቢ ምንጮች ስለሆኑ እነሱም በራሳቸው ያስፈልጋሉ ከዛ ውጭ ደግሞ አትክልትና ፍራፍሬ የማዕድን ይዘት ያላቸው እንደ ጣፋጭ ድንች በኒውትሪየንት የበለጸጉ ከነሱም ላይ ኢንስቲትዩቱ በተለያዩ ምርምር ማዕከላት እየሰራ ይገኛል ማለት ነው። ኢንስቲትዩቱ በቀጣይም ለአርሶ አደሩ ተደራሽ የሚሆኑ ቴክኖሎጂዎችን በማፍለቅና በማላመድ የምግብ ስርዓት ላይ የጎላ ድርሻ ይኖረዋል ብለዋል። ዶክተር አደባባይ ከበደ የግብርና ምርምር ኢንስቲትዩት ዋና አላማው ቴክኖሎጂን ማፍለቅና መነሻ ቴክኖሎጂን ማቅረብ ነው። ስለዚህ ከዛ አንጻር በተቻለ መጠን የምግብ ስርዓቱን ሊያጠናክሩ የሚችሉ የግብርና ሰብሎችን በክልሉ አርሶአደሮች እንዲመረቱ በተለያዩ ምርምር ማዕከላት በኩል በእጅጉ እየሰራ ይገኛል። አርሶ አርሶአደሩን የሚያግዙና ተጠቃሚ የሚያደርጉ ቴክኖሎጂዎችና የምርምር ውጤቶች ለአርሶአደሩ ተደራሽ እንዲሆኑ ይደረጋልም ነው ያሉት። የኤች አይ ቪ ኤድስ ቫይረስ ስርጭትን ለመከላከል ከአጋር አካላት ጋር በቅንጅት እየሰራ መሆኑን የደብረ ብርሃን ከተማ አስተዳደር ጤና መምሪያ ገልጿል። በሚደረጉ ምርመራዎች ቫይረሱ በደማቸው ውስጥ የሚገኝባቸው ሰዎች ቁጥር መጨመሩ የስርጭቱን አሳሳቢነት ያሳያል ብሏል መምሪያው። ስንታየሁ አይለው፣ እኔ መጀመሪያ ራሴን ሳውቅ፣ ያው ራስን ያለማሳመን ጉዳይ አለ። ይሄ ነገር ከየትም መቶ አይዘኝም የሚል አስተሳሰብ ነው ያለን፣ አሁንም ያለው ማህበረሰብ ውስጥ ማለት ነው በጭራሽ እኔን የት አግኝቶ ይዘኛል ኤችአይቪ የሚለው ነገር ነበር በውስጥ ያለው እና አላመንኩም። ወይዘሮ ግዢው ተክለወልድ የኤች አይቪ ቫይረስ በደማቸው በተገኘባቸው ጊዜ የነበራቸውን ፍርሀት ነበር ያጋሩ በርካታ ህጻናትን ያለ ወላጅ ያስቀረው ኤች አይቪ ኤድስን ለመቆጣጠር ራስን መጠበቅ አስፈላጊ መሆኑን አንስተው ቫይረሱ በደማቸው ከተገኘ በኋላ ግን ሰው ምን ይለኛል ከሚል ሀሳብ በመራቅ ራስን መጠበቅና መንከባከብ እንደሚገባም ተናግረዋል። ተወሰነ ቀን አልተናገርኩም ነበረ ግን በአንድ ሳምንትም አልሞላኝም። አንድ ጓደኛ የነበረና አብሮኝ ማለት ነው፣ ምን ሆንሽ ነው ብሎ ሲጠይቀኝ አይ ሄጄ የነበረ እና እንደዚህ ያለብሽ አሉኝ እኮ አልኩት ማለት ነው። ወይ ታደ ለዚህ ነው እንዴ ተጨናነቅሽው? አለ ማለት ነው። በማግስቱ ጠዋት ልጄ እና እሱን ሂጄ ሳስመረምር ሁለቱም ነፃ ናቸው ማለት ነው። ተመርምሩ ራሱን ሲያውቅ ማንም የሱን ህይወት የሚኖርለት ስለሌለ ወደ ራሱ ተመልሶ ልጆቹን በአግባቡ ማሳደግ፣ ራሱን መንከባከብ፣ ጤናውን ጠብቆ መኖር ነው የሚያስፈልገው። ኑሯችንና ኑሯችን ብቻ መኖር እንችላለን። ዛሬ ቢታወቅም ችግር የለውም። በደብረ ብርሃን ከተማ አስተዳደር ጤና መምሪያ የዘርፈ ብዙ ምላሽ ማስፋፋትና ማጠናከር ባለሙያ አለማየሁ ዝቄ ግንዛቤ ፈጠራ ላይ በትኩረት እየተሰራ መሆኑን አንስተው በወጣት ማህበራት፣ በተፈናቃይ ካምፖች፣ በትምህርት ቤቶች ውይይቶችን በማድረግ በራሪ ወረቀቶችን በማዘጋጀት ራሳቸውን ከኤች አይቪ ኤድስ እንዲጠብቁና እንዲከላከሉ እየተሰራ ስለመሆኑም አንስተዋል። የአራት ወር ውጤቱ አስር ሺ 85 ምርመራ ተደርጓል። ከዚያ ከ10085 ውስጥ መቶ በአዲስ የተያዘበት ሁኔታ ነው። እና እንግዲህ ስናየው ወደ አንድ ፐርሰንት አካባቢ ነው። እና ይሄም በጣም መሰራት የሚገባው ነገር ስለሆነ በደንብ ለመስራት ዝግጅት አድርገናል። ዝግጅት ብቻ ሳይሆን ወደ ተግባርም ገብተናል። ጤና ጣቢያዎች ባሉበት ክላስተር ትምህርት ቤቶችን እየገቡ የሚደግፉበትን ሁኔታ ራስን መጠበቅ ቀዳሚው ጉዳይ መሆኑን ያነሱት በደብረ ብርሃን ከተማ አስተዳደር ጤና መምሪያ የኤች አይቪ ኤድስ አባላዘር በሽታና የጉበት በሽታ መከላከልና መቆጣጠር ኦፊሰር አልማዝ መንግስቴ በወቅቱ የኤች አይቪ ኤድስ ቫይረስ ምርመራን በማድረግ በተጓዳኝ ህመም ሳይጋለጡ መኖር እንደሚቻልም አንስተዋል። ከመረመርናቸው ውስጥ ቫይረሱ በደማቸው ውስጥ ያለባቸው ያገኘ ናቸው። እንግዲህ በአብዛኛው ስናይ ሴቶች ናቸው። ራስን በራስ መመርመሪያ መሳሪያ አለ ማለት ነው። የመመርመሪያ ኪቱ በጣም ቀላል ከአፍ ውስጥ ሳምፕል ወይም ደግሞ ናሙና ተወስዶ በቀላሉ የሚመረመሩበት ሁኔታ ተመቻችቷል ማለት ነው። ስለዚህ ማንኛውም ራሴን ጠረጥራለሁ ወይ ደግሞ ተጋልጫለሁ ብሎ ካሰበ ከስድስት ሳምንት በኋላ ማለት ነው ከተጋለጠበት ከስድስት ሳምንት በኋላ ሄዶ እቺን መመርመሪያዋን ወስዶ በዛ ተጠቃሚ መሆን ይችላል ማለት ነው። ኤች አይቪ ኤድስን ለመከላከል በተሰሩ ስራዎች የተገኙ ውጤቶች፣ ያጋጠሙ ተግዳሮቶችን በመለየት ስራዎችን ከአጋር አካላት ጋር በመቀናጀት እየተሰራ መሆኑን አቶ አለማየሁ ተናግረዋል። ምን ደረጃ ላይ ያለ ክፍተቶች ምንድን ነው፣ ጥንካሬው ምንድን ነው እየተባለ በየጊዜው በማኔጅመንት ይገመገማል። ከቀበሌ እስከ መምሪያ ድረስ በቅንጅት በትብብር የሚመለከተው አካል ይሄን ስራ ገብቶበት ውጤታማ ይሆናለን። ኤች አይቪ የስርጭት መጠን በቀጣይ የሚቀንስበት ሁኔታ ይኖራል ብለን እናስባለን። የኤች አይቪ ኤርስ ቫይረስን ለመከላከልና ለመቆጣጠር በሚደረገው ጥረት ውስጥ ሁሉም የድርሻውን ሊወጣ እንደሚገባም ተጠቁሟል። ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል ተመልካቾች። አሁን ደግሞ ቀለሞቻችን ወደ ተሰኘው የዘገባ ምዕራፋችን እናልፋለን። የአሚኮ ህብር ያለፉት ሀያ ዓመታት የስራ አፈጻጸምና በቀጣይ ስራዎች ዙሪያ ከባለድርሻ አካላት ጋር የውይይት መድረክ በአዲስ አበባ ተካሂዷል። የውይይት መድረኩ ተሳታፊዎች በሶስቱም ብሔረሰብ ዞኖች ያሉ እምቅ ሀብቶች እንዲተዋወቁ፣ ባህልና ወግ እንዲያድግ አሚኮ ባለፉት ሀያ ዓመታት የሰራው ስራ የሚደነቅ እንደሆነም አንስተዋል። መድረኩ ትልቅ ግብዓት የተገኘበት እንደነበርም መድረኩን የመሩት የአሚኮ ከፍተኛ የስራ ኃላፊዎች ተናግረዋል። ቴዎድሮስ ኃይለየሱስ ድርጽራለው የአሚኮ ብር ያለፉት 20 ዓመታት የስራ አፈጻጸምና በቀጣይ ስራዎች ዙሪያ ከባለድርሻ አካላት ጋር የውይይት መድረክ በአዲስ አበባ ተካሂዷል በመድረኩ የየብሔረሰብ ዞን ከፍተኛ የሥራ ኃላፊዎች የአሚኮ ከፍተኛ የስራ ኃላፊዎች የየብሔረሰብ ዞኖቹ ተጽዕኖ ፈጣሪ ግለሰቦች ተወላጅና ባለሀብቶች የዞኖች የልማት ማህበራትና የተለያዩ ማህበራት ተወካዮች ተገኝተዋል በመድረኩም የሦስቱ ቋንቋዎች ያለፉት 20 ዓመታት ጉዞ መነሻ ጽሑፍ ቀርቦ ውይይት ተደርጎበታል ይህ መድረክ መዘጋጀቱ በጣም ጥሩና ክፍተቶችን ለመሙላት የሚረዳ መሆኑን በዚሁ መድረክ ተነስቷል። የምክክር መድረኩ ተሳታፊዎች በሶስቱም የብሔረሰብ ዞኖች ያሉ እምቅ ሀብቶች እንዲተዋወቁ፣ ባህል ወግ እንዲያድግም አሚኮ ባለፉት ሀያ ዓመታት የሰራው ስራ የሚደነቅ እንደነበረም አንስተዋል። አሚኮ ህዝብ ለህዝብ ትስስሩን ከማጠናከር አኳያ ጠንክሮ እየሰራ የሚገኝ ሚዲያ መሆኑን ያነሱት ተሳታፊዎች በቀጣይም ሶስቱን ቋንቋዎች ጨምሮ በሌሎች ቋንቋዎች የጀመራቸውን ስራዎች አጠናቅሮ ሊቀጥል እንደሚገባ ማሳስበዋል። ህዝቡ ዘንድ ተደራሽ እንዲኖር ባህሎቻችን እንዲያድጉ፣ ቋንቋዎቻችን እንዲያድጉ፣ ሴቶቻችን እንዲያድጉ አንዱ የሚዲያ አጠቃቀሞቻችን ናቸው እና በተለይ አሚኮ በዚህ ላይ ትልቅ ባለድርሻ አለው ብዬ ነው የምወስደው። ተቋሙ ለህዝቡ ልማት፣ ሰላም፣ አንድነት እና ሌሎች ማህበራዊና ኢኮኖሚያዊ እድገቶች በርካታ ሊታዩ ሊቆጠሩና ሊዳሰሱ የሚችሉ በርካታ ተግባራትን አከናውኗል። በዚህ ተቋም አማካይነትም የተለወጠ ማህበረሰብ እንዳለ በአይን የሚታይ ጉዳይ ነው። ያው በሀገር ደረጃ አሚኮ የተለያዩ አይዲያዎችም ሲነሱ አሚኮ ምን አለ ነው የሚሉን። አሁን እኛ በዚህ ተወካዮች ምክር ቤት ላይ አንዳንድ ሀሳቦችን ስናነሳ የተለያየ አካል የተለያየ ሀገር የሚበትን ክልል የሚበትን ነገር ሲያነሳ አሚኮ ዘግቦታል ወይም ታማኝ የመረጃ ምንጭ መሆኑን በዚህ ልትኮሩ ይገባቸዋል ለማለት ነው የምፈልገው ከዛ ውጭ ግን በአጎራባጭ ክልሎች ነው የሚሰራው አሁን እኔ ቢንሻንጉል አካባቢ በአብዛኛው ቋንቋውንም ነው ስለምችል የነሱልኛል አሚኮ የሰራውን ያህል በሌሎች ላይ አልተሰራም የሚሉት ነገር ብዙ እሱ ቴንኪዩ ማለት እፈልጋለሁ እንግዲህ ከመድረኩ በርካታ ጉዳዮች ተነስተዋል። በተለይም ደግሞ ከተሳታፊዎች በተነሱ ጉዳዮችን ስንመለከት የብሔረሰቡ ዞን ከፍተኛ የስራ ኃላፊዎች እንዲሁም ሌሎች ባለድርሻ አካላት በዚህ መድረክ ላይ ተገኝተዋል። በተለይም አሚኮ ባለፉት 2 ዓመታት እነዚህን ሶስቱን ክልሉ ላይ የሚነገሩ ቋንቋዎች እንዲያድግ ባህል ወጉ እንዲያድግ እንዲሁም ደግሞ በአካባቢው የሚገኙ እምቅ ሀብቶችም እንዲወጡና ለአገልግሎት እንዲበቁ በርካታ ስራዎች እንደተሰሩ ከተሳታፊዎች ተነስተዋል። በቀጣይ ቢሻሻሉ ተብለው የተነሱ ጉዳዮችም ነበሩ። ከነዚህ መካከል የታዳሚያን ጥናት ተሰርቶ ተደራሽነቱን እንደዚሁ የሚሰፋበት ስራዎች በደንብ ቢሰሩ የሚል ከተሳታፊዎች ተነስተዋል። ከሶስት አመት በፊት አሚኮ ላይ በርካታ ጥያቄዎች ነበሩኝ። ቀረብ ብለህ ስታየው ግን አሚኮ ላይ የምታነሳቸው ጥያቄ አንተ ልታደርገው የምትችለው አንተ ልትደግፈው የምትችሉ ያንን ብትደግፋቸው ከችግራቸው ሊወጡ የሚችሉ መሆኑን በግልጽ ታገኘዋለህ። አብረህ ቀርበህ ስታገኘው ከቋንቋው እድገት ጋር ብቻ ሳይሆን የማስተላልፈው መልእክት ለብዙ ሰው መድረስ አለበት ይላል። እዚህ ላይ አንድ ጥያቄ መጠየቅ እፈልጋለሁ። ህብር ብቻውን ብቻውን ከተፈጠረ በኋላ እና ህብር ዋናው የአሚኮ አማርኛ ክፍሉ ጋር እያለ አድማጭ ተመልካቹ ምን ያህል ነበር የሚለውን መጀመሪያ አሰሳ ስናደርግ ውይይቱን የመሩት የአሚኮ ዋና አማካሪ አቶ ግዛቸው ሙሉነህና የአሚኮ ምክትል ዋና ስራ አስፈጻሚ ጋዜጠኛ ሰጠኛ አቦሀይ ከተሳታፊዎች ለተነሱ ጉዳዮች ምላሽ ሰጥተዋል። መድረኩ ትልቅ ግብዓት የተገኘበት እንደነበርም አንስተዋል። አሚኮን ብዙ ጊዜ ስንገልጽ በመድረኮች የሰው የአማራ ህዝብ የአማራ ህዝብ ስንል ክልሉን ነው። ሞሮፍ የምንጠራ ብሔረሰቦችን ጨምሮ ማለት ነው። ሌሎችም ብሔረሰቦች ስላሉ ከዚህም ውጭ ያሉት ማለት ነው። እንደ አይኑ ብሌን ሊመለከተው የሚገባ ነው። ባይዘ ወይ ሚዲያ በተለይ በአሁን አሁን በየትኛውም ሀገር የብዙ ነገሮች ዋነኛ የአራተኛ መንግስት ብቻ መሆኑ ሳይሆን፣ በጣም ወሳኝ ሚና የሚጫወት ነገር፣ አስፈላጊ ነገር እየሆነ የመጣ መሆኑን በደንብ መገንዘብ ያስፈልጋል ማለት ነው። ሶስቱ ቋንቋዎች የብሔረሰቡ ቋንቋዎች የአማራ ክልል የእውነተኛ ፌዴራሊዝም ነጸብራቅ ናቸው ብለን ነው ምናምነው። አማራ ክልል ለብዛህነት እውቅና የሰጠ ብዛህነትን ያከበረ ያስከበረ ክልል ነው። ህዝባችን ህዝብ ወዳድ ነው። ህዝብ አቃፊ ክልል ነው። እነዚህ ብሔረሰቦች ከዚህ ሕሳቤ ሲቋቋሙ በትክክል አላማቸውን ከማስተግበር አኳያ ዛሬ እንዳያችሁት በአጭር ለማቅረብ እንደተሞከረው በትክክል አላማቸውን እያሳኩ የመጡ የእኛ ጌጦች ዋና ምንላቸው የሚዲያ እንትኖቻችን ናቸው፣ ገጾቻችን ናቸው። በመጨረሻም ባለፉት ዓመታት ከተቋሙ ጋር በጋራ ሲሰሩ ለቆዩ የሶስቱ ብሔረሰብ ዞኖች ምክር ቤትና የመንግስት ኮሚዩኒኬሽን መምሪያዎች ካሚኮ ዋና ስራ አስፈጻሚ ጋዜጠኛ ሙሉቀን ሰጥዬ የእውቅና ምስክር ወረቀት ተበርክቶላቸዋል። በመጨረሻ አጫጭር ዘገባዎችን ወደ እናንተ እናደርሳለን። መሰረት መግጫት አቀርቧቸዋለሽ። ተከታትል እንመለስ።

የተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የሚኒስቴር መስሪያ ቤቱን የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ገምግሟል። የሴቶችና ማህበራዊ ጉዳዮች ሚኒስቴር ሚኒስትር ዶክተር ኤርጎጌ ተስፋዬ የተቋሙን የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርት ለቋሚ ኮሚቴው አቅርበዋል። የ2018 በጀት ዓመት የተቋሙን እቅድ ከክልልና ከተማ አስተዳደር ቢሮዎች ጋር በጋራ በማቀድ ለአፈጻጸም የሚያመቹ ውይይት በማካሄድ የተቋሙንና የፈጻሚውን አቅም የሚያጎለብቱ ስራዎች መከናወናል መሆናቸውን ሚኒስትሯ ገልጿል። ሚኒስትሩ አክለውም የሴቶች ህብረት ሰብሳቢዎችንና አባላት በተገኙበት የሰላም ሴት ግንባታና ግጭት አፈታት እንዲሁም በሴቶች የልማት ህብረት አደረጃጀት ዙሪያ የምክክርና የግንዛቤ ማስጨበጫ መርሃ ግብር መከናወኑን ተናግረዋል። 2018 በጀት ዓመት የበጋ መስኖ ስንዴ ምርትና ምርታማነትን የሚያሳድጉ የምርጥ ዘርና የማዳበሪያ አቅርቦት በስፋት እየተከናወነ መሆኑን ግብርና ሚኒስቴር አስታወቀ። ሚኒስቴሩ ከ767,000 ሄክታር በላይ መሬት በማረስ ከዚህ ውስጥም ከ359,000 ሄክታር መሬት በላይ በዘር መሸፈኑን ገልጿል። የበጋ መስኖ ስንዴ ልማት የምግብ ዋስትናን ከማረጋገጥ ባለፈ የአርሶ አደሮችን የስራ ባህል በመቀየር በዓመት ከሁለት ጊዜ በላይ እየተመረተ ይገኛል። ከሀገራዊ ለውጡ ወዲህ ለስንዴ ምርት ልዩ ትኩረት በመስጠት የበጋ መስኖን ጨምሮ የስንዴ ምርትና ምርታማነት በ ከፍተኛ ሁኔታ ጨምሯል። የተባለው በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ እንደተናገሩት በ2018 የበጋ መስኖ ስንዴ 429 ሚሊዮን ሄክታር መሬት በማረስ 175 ሚሊዮን ኩንታል ምርት ለማምረት እቅድ ተይዞ እየተሰራ ይገኛል። በዚህ ዓመት የበጋ መስኖ ስንዴ ባለፈው ከነበረው ከ35 ሚሊዮን ሄክታር ብልጫ እንዳለውም ገልጸዋል። በዘንድሮው የበጋ መስኖ ስንዴ እስካሁን ከ767 ሺህ ሄክታር መሬት በላይ በማረስ ከ359 ሺህ ሄክታር መሬት በላይ በዘር መሸፈኑን ጠቁ ቁመዋል ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች በተከታተላችኋቸው መልኩ ተጠናቀዋል አብራችሁን ስለነበራችሁ ከልብ እናመሰግናለን ጤና ያስጥልን